የመጣ ለቀደምት ነቢያትም ለነቢዩ መሐመድ ሰለላሁ አለይሂ ወሰለም ቃልን የሚያደርስላቸው ነው እሱ። እሺ፣ በጣም ጥሩ አሁን ገብቶኛል፣ ተረድቻለኝ። እናም ከእስልምናም ትንሽ የምፈልገው ነገር ስለ መሐመድ ቅድም እንደጠየቁትም ያችን ቦታ በደንብ ግልጽ አድርግልኝና ከዛ በቃ ጥያቄም ገብርኤል መጥቶ ቃል በቃል እኔ ገብርኤል ለኝ አንተ ደግሞ የአላህ መልእክተኛ ነህ ሙሐመድ ብሎ አብስሯቸዋል። ታለርም ይሄ ነው። ቁርአንንም ራሱ መላኩ ገብርኤል ቃል በቃል እንዳወረደላቸው ከአላህ ዘንድ በሱረቱ ልበቀራ ላይ ሲናገር ምናለ ቁል መን ካነ አድወን ልጅብሪል ፈኢነሁ ነዘለሁ ላ ቀልቢከ ቤትንላህ ይላል ገብርኤል በአንተ ልብ ላይ በአላህ ፍቃድ አወረደው ቁርአንን እያለ ቃል በቃል ይናገራል። ስለዚህ ይህ ነው። ነቢዩ መሐመድ ስለ ላሁ ሌ ሰለም የነብይነታቸው ማረጋገጫ ሌላ ነገር በርካታ ተአምራትን አድርገዋል። አንድ ነቢይ የነብይነት ማረጋገጫ ተአምራትን ይጠየቃል ከህዝቦቹ የመካ ሰዎች ጠየቋቸው። ሰአለ አህሉ መካ ረሱላ ስለ ላ ሌ ስለም አን ዩሪየሁም አያ ፈአራሁም ኢንሽቃቅ ልቀመር መረተይ። የመካ ሰዎች ነቢዩ መሐመድ ስለ ላ ሌ ሰለምን አንተ እውነትም ከአምላክ ዘንድ የተላክ ነቢይ ከሆንክ ተአምር ሰርተ አሳየና አሏቸው። ነቢያችን ስለ ላ ሌ ሰለምም የጨረቃን መከፈል አሳያቸው ይላል። ጨረቃን ከፍለው አሳያቸው። ሌላም ሌላም በርካታ ተአምራቶችን አድርገው አሳይቷቸዋል። የአንድ ነቢይ ነቢይነት ማረጋገጫ አንደኛው ይሄ ነው። ያው ትንቢትን ይናገራል ነቢይ። የተናገረው ትንቢትም ቃል በቃል እዛው ባለው መሰረት ሲፈጸም ይታያል። ነቢ ሰለላሁ ዐለይሂ ወሰለም በርካታ ትንቢትን የነግሯቸውና ለሰሃቦች ያ ትንቢት ሲፈጸም ይመለከቱ ነበር። ያ ትንቢት ሲፈጸም ተአምራትን ሲያደርጉ አይንን ሲያበሩ ይመለከቱ ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ምናሏቸው?

ድል ያደርጋል። አላህ መለክተኛ በእርሶ እጅ እድል ያደርጋሉ። ያ ማለት ያሸንፋል። ሰውየው ጃሃድን እርሱ ይመራል። ከመካከላችሁ ይዞ ባንዲራ እንሰጠዋለን። እርሶ ድል አድርጋችሁ ትመልሳላችሁ። ትንቢት ነው፣ ነገ ስለሚሆነው ከነገ ወዲያ ከዛ በኋላ ስለሚሆነው። ቀድሞ አንድ ነብይ ተናግሮ ባለው መሰረት ከተፈጸመ የነብይነቱ ማረጋገጫ አንደኛ ው ነው። ከዚያ በኋላ ይህን ተናግረው ነቢያችን ስላ ስለም ሄዱ ልክ ጠዋት ላይ በጠዋት ማለዱ ና ነብ ስ ስለ መጡ ሰሓቦች ሌሊቱን ሙሉ ማነዎችን ባንዲራ የሚሰጠው ተባብለው ሲያወሩ አደሩ። ነቢያችን ስ ላ ሰለም በጠዋት መጡና በማለዳ አይነ አሊ ብን አቢ ጣሊብ አላቸው። ከመካከላቸው አሊ ብን አቢ ጣሊብ የት ነው አሉ። ሰው ታወቀ። ነገር ግን በሚያሳዝን ሁኔታ ይህ ሰው ማየት ተስኖት ነበረ። እነሁ የሽተኪ ዓይነይህ ያ ረሱልላህ አሏቸው። ሰዎች ምን አሉ እርሱማ ማየት ተስኖታል። ታማልኳንቱ የአላህ መልክተኛ አሏቸው። ማየት አይችልም

በአይኑ ላይ የህመም ምልክት የማይታይበት ሆኖ እስኪታየን ድረስ ተፈወሰ አሉ። አንተ የተሻለው ሰው እኮ ቢያንስ የሆነ ምልክት ቀይ ገና ያለቀቀ ሆኖ ታገኝታላቸው ላ እንደዛ የለም ነበር አሉ። በአይኑ ላይ የህመም ምልክት የማይታይበት ንጥርት ንጽት ያላላቸው ሆኖ ተመለከትናለሁ። የአይን ማኝ የአዩት የመሰከሩት አይንን ያበሩ ነበር። ነብስ ላ ስለም ባጭሩ አይንን አብርተዋል። አይንን ማብራት በርቅ አይደለም። ነብስ አንድ ጊዜ ብቻ አይደለም፣ በርካታ ጊዜ አይንን አብርተዋል።

ነቢያችን ስለ ላ ሰለም፣ ሂድ አላህ የካደን አካል ተዋጋ፣ ንዋጋ የተጋበዘን አካል ማለት ነው። አደራ ህፃናትን ግን እንዳትገል አሉት፣ ሴቶችንም እንዳትገል፣ ሽማግሌ እንዳትገል፣ ቀሳውስቶችን እንዳትገል፣ መነኩሴዎችን እንዳትገል አሉት። ከዚያ በኋላ ሄድ ካል ነቢያችን ስለ ላ ስለም እንዳሉት ድልን አድርገህም ትመልሳለህ ብለው ትንቢት ነግረውት ሄደ። ወዲያም ድልን አድርጎ ተመለሰ። ሁለት የነብይነት ማረጋገጫዎች እዚህ ተከሰቱ። አንደኛ ተአምር ማድረግ አይንን ማብራት አይናቸው እያየ ። ሁለተኛ ትንቢትን ተናግረው ትንቢቱ መፈጸሙ። በሌላ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እያስተማሩ እያለ የሆነ ሰው መጣ። ከተወለደበት ጊዜ ጀምሮ ማየት የተሳነው አካል ነው። የሄደ እኮ መጣ እና አይኑን እንደዚህ በሰዎች መካከል ይዘውት ያ ረሱል ላህ ኡድ ላህ ሊ አን የሩደ ሊ በሶር ያላቸው። አንቱ የአላህ መልእክተኛ ሆይ አላህ አይኔን እንዲመልስልኝ ይለመኑልኝ አላቸው። ለእንሰበርተ ፈለከ ኸይሩን አሉት። ብትታገስ ግን ለአንተ የተሻለ ነው አሉት። ለምን አንድ ሰው አይነት ሳይኖረው ቀርቶ በምድር ላይ ታግሰው ጸንቶ ሙስሊም ሆኖ ነገ መልቂያማ ከሞተ ይሄ ሰው ጀነት እንደሚያገኝ ነብይ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ተቻላሩ አይኔ ማየት ፈልጋለሁ። በቃ ላይ ያ ረሱላህ ኦሪዶ አንራ ነበር አይኔ ማየት ስለምፈልግ ይለምኑልኝ አላቸው። ወዲያው ነቢያችን ነብያችን ሰለላሁ ዐለይሂ ወሰለም ዱአ አድርገን ተራሳሉት ፈቀዱለት። ያ ፈዳ ወዲያው ይሄ ሰውዬ እጁን አንስቶ ዱአ አደረገ። አይናቸው ያዩ ሰዎች እዛ አይነ ተፈወሰ ወደ ተፈወሰ ማየት የተሳነ አካል ነቢያችን ሰለላሁ ዐለይሂ ወሰለም አይኑን ወዲያው እንዲመለስለት ያደረጉ ከአላህ ስብሃነሁ። ይሄ ብቻ በርካታ ተአምራትን አድርገዋል። እኛ ጋር ተአምር ይሄ ብርቅ አይደለም። ያ ጀመዓ ከአንድ ሺህ በላይ ተአምራላቸው ስላችሁ አንድ ራሱን የቻለ መጽሐፍ አለ ስለ ተአምራቸው ብቻ የሚናገር አልጀዋብ ሶሄ ምንድነው የሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ኪታብ

ነቢዩ ሰለይ ሰለም አለህን ነግሮታ? ነው የሚለውን ጠይቆ ነበር። አልሰማሁም፣ ስ ቀጥታ፣ ቀጥታ ቅድም ነግር ያለ ነቢይ መሐመድ ላ ስለምን አላህ ቃል በቃል አናግሯቸዋል፣ ልክ እንደ ሙሴ እንዳናገረው ቀጥታ ቃል በቃል ያለማንም መካከለኛ አናግሯቸዋል። ያ ሙሐመድ እያለ ሙሐመድ ሆይ ያለ እርሳቸውም፣ አያር ያ ረቢ፣ አቤቱ ጌታዬ ሆይ እያሉት፣ ዛሬ የምንሰግደውን ሶላት በቀጥታ ያለማንም መካከለኛን ያዘዛቸው ሙሐመድ ወይ አንተም ትውልዶችህም በቀን እና በሌሊት ለኔ አምስት ጊዜ ሰገዱ ብሎ ያዘዛቸው ቃል በቃል ዛሬ የምንሰግደውን ሶላት ያለማንም መካከለኛ እርሱን ያዘዛቸው። በጣም ደስ ይላል፣ ደስ ይለኛል። ምክንያቱም ለጠየኩት ነገር ሁሉ መልስ አግኝቻለሁ ቀጥታ ስለተገኘ